ነው። ስለሽኝ ደሞ አመሰግናለሁ። እሺ፣ እኔ እዚህ የመጣው ስላስፈራራኝ አይደለም። እኔም ልክ እንዳንተ ላወራህና ልቀርብ ስለሚፈልግ ነው። እኔ የምላችሁ የአቤል የሚባል ልጅ ግን ለምንድን ነው ከጽዮንና ከቢኒያም መሀል የማይወጣው? እንደ በግድ በማስፈራራት የራሱ ሊያደርጋት መሞከር፣ አሁን ይሄ ምኑ ነው የሚያስተምረው? እኛ አቤል ይውጣልን፣ በህጋም ለክ ማለት ነው። እንግዲህ ጽዮን መጨረሻ አካባቢ ቢኒያም ደወለ አልደወለ እያለች እያሰበ ባለችበት ሰዓት እንግዲህ ስልኳን ስታየው በጣም አስደንጋጭ ሜሴጅ ተልኮላታል። ቢኒያም ደግሞ በተደጋጋሚ ለጽዮን ስልክ ሲደውልላት ጽዮን ላላነሳች ምናልባትም ቢኒያም ደግሞ አቤል እንግዲህ ያንን ፎቶ ለቢኒያም ስለላከለት ፎቶውን የላከላት ነው የሚመስለኝ። እና እሷ ባልጠበቀች ባልገመተችው መንገድ ይሄ ፎቶ ከቢኒያም ጋር መድረሱ ያስደነገጣት ይመስለኛል። በዚህን ሰዓት ደግሞ እንግዲህ ጽወን ቢኒያምን እንዳፈቀረችው አይተናል። ሀረግ ድራማ ክፍል ሰማንያ አንድን እንዴት አያችሁት? እንግዲህ ሰሞኑን ሀረግ ድራማ ቀን በቀን እየተለቀቀልን ነው እና ምን ተሰማችሁ? እውነት በጣም ነው ደስ የሚለው። ሁሌም እንደዚሁ ቢቀጥሉ አሪፍ ነው። እንግዲህ ኤፍራታ ያፌት እንግዲህ በጣም ስላፈቀራት አዛ አሁን ላይ ያለችውን እያደረገ ነው። ነገር ግን ደግሞ አብራው እንድትተኛ ይፈልጋል። ታዲያ ኢፍራታ ደግሞ አሁንም ዝግጁ አይደለሁም ብትለውም እሱ ግን እስካሁን ድረስ ታግሽሻለሁ፣ ስለዚህ ከዚህ በኋላ አብረሽ መተኛት አለብሽ እያላት ነበረ። እንግዲህ ምን እንደተፈጠረ ባናውቅም ነገር ግን ያፌት ከዚህ በኋላ የሚታግሳት አይመስለኝም። እንግዲህ አቤል ማን አይዞህ ብሎት ነው እንደዚህ የልብ ልብ ተሰምቶት ጽወንን እንደዚህ ለማሰቃየት ሊሞክር የቻለው ምናልባትም ዳጊን እንኳ ባለፈው ያፌት ላይ ባደረሱት አደጋ በዛ እያስፈራራው ስለሆነ ለዛ ነው። ሲቀጥል እንግዲህ ቢኒያምም ወደ ስራው በመመለሱ የሆነ መረጃ በያፌት በኩል ስላገኘ አሁን ላይ ያፌትን ለማስፈራራትና ያፌትን ልክ የማስገባበት መረጃ አገኘው ብሎ እንግዲህ በደስታ ፍንጥዝጥዝ እያለ አይተነዋል። እናም ሀረግ ድራማ መጨረሻው ግን አልናፈቃቸውም? የኤፍራታ ስቃይ የሚያበቃበት ናቱና ኤፉ አንድ ላይ የሚሆኑበት ወይንስ ደግሞ ኤፍራታና ያፌት በዚሁ የሚቀጥሉ ይመስላችኋል? ምን ይመስላችኋል? ያፌት ኤፍራታን በአሁኑ ሰዓት በስስት ነው የሚያት። በጣም ወዷታል አፍቅሯታል። ያፌት እናታን ደግሞ እንግዲህ በጣም እየተናደደባት ነው። ጥላው በሚሄዱ ልቡ ቢሰበርም እንግዲህ አሁን ላይ ጠንካራና ጎበዝ ሆኖ ስራው ላይ ብቻ ትኩረት ለማድረግ እንዲሁም ደግሞ የፌትን መበቀል ስለሚፈልግ እንግዲህ ስፖርት ጀምሮ ማየት ነው። እናም የፅዮን መጨረሻው ግን ምን ይፈጠር ይመስላችኋል? ውድ ቤተሰቦች፣ ለቤቴ አድስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ አመሰግናለው አብራችሁ ስለምትሆኑ። እናንተስ ፅዮን እየደነገጠችበት ምክንያት በትንሹ ምን ይመስላችኋል የሚለውን እናንተ ማሰባችሁ እናስቀምጡልኝ እና ሰብስክራይብ አድርጉ። የወድ ቤተሰቦቼ አመሰግናለሁ። ሁሌም አብራችሁ ስለምትሆኑ፣ ስለምታወሉ፣ ላይክ ስለምታረጉ ልክ ከበሩልኝ።